መሸፈቱ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ተመልካቾች፣ ሰላም ናችሁ ወይ? ጠጋ በሉ እስቲ እና እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ ትንሽ ለየት ያለች ለየት ያለች ቪዲዮ ይዤላችሁ መጥቻለሁ። ሰሞኑን መሸ ለየት ለየት ባለ ነገር ነው ዛሬ ይዤ የመጣሁት ምንድን ነው? ዛሬ እንግዲህ ሙሰኪናም ስራ ቦታዋ እኔም በስራ ቦታ ነው የዋልነው እና አሁን እቤት ስመጣ እቤት ነው የተገናኘነው። ቦርሳዋን ቁጭ አርጋለች። እስቲ ቦርሳዋ ተፈተሽ ሳታይኝ ማለት ነው። ከዛ ውስጥ ያለ ነገር ካለ እናንተ ጋር ነው ነው ውስጥ ያለ ነገር ካለ በኋላ የት ነው እንግዲህ ክፍል ወላሂ በነገራችን ላይ እኔ ሴት ቦርሳ

እነዚህ ሰረቁና ከዛ ቦታው ላይ ይመለሳሉ። ካሜራን አስተካክላለሁ። እዚህ እዚህ ገምሉ ካሜራን ከዛ አስተካክላለሁ። እንዴ ነው ዛሬ ገበያ አላታሉ። እንግዲህ እናንተ ትመለከቱኝ ያላችሁ ተመልካቾች ዛሬ መሳቅ አለብን። ለማንኛውም ይሄን ለማለሳችሁ፣ እንግዲህ ተመልካቾች እንደምትመለከቱት እዚህ ጋር ደብቀያለው፣ ካሜራውን አዎ እዚህ ጋር ተደብቋል። ለማንኛውም የምታወራውን ያው ፍራንክ ምናምን አይደለም ብዙ ማስደነግጥ፣ ግን የምታወራውን ነገር እናያለን። ያለን አብራችሁ ሁኑ ማለት ነው። ታሪክ ነው የያዝኩላችሁ አዲስ ጀማሪ ነጋዴ ነበር ነበር እሺ ነገር መያዝ ነገር